የፎዚ ቤተሰብ ሰላም ጤና ይስጥልኝ። ውድ ሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ትትር ይበልልኝ። እንሻላ፣ እንሻላ ዛሬም ክፍል አስርን ይዤ መጥቻለሁ። ከእናንተ ደግሞ የሚጠበቀው ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት በማድረግ አበረታቱኝ እያልኩኝ ዛሬ ወደ ክፍል አስር አመራለሁ። እንሻላ ያ የጦር አዛዥም ሰባት መቶ ሰባ እስራኤላውያንን እዚያ ወረዳቸው። ይሁን እንጂ ደሙ መንተክተኩን አላቆመም። ከዚያ ሰባት መቶ እስራኤላውያን ካህናትም አስመጥቶ ደሞ አጠገብ አረዳቸው። ነገር ግን አሁንም ደሙ አረጋም በመንተክተክ ላይ ነው። ከዚያም የጦር አዛዥም እስራኤላውያንን በሙሉ በመሰብሰብ የእስራኤል ልጆች ወይ፣ ስለዚህ ደም እውነቱን የምትነግሩኝ እንደሆነ ነገሩኝ፣ አለበለዚያ ግን ሃቁ እስኪወጣ ድረስ አንድ በአንድ እያረድኩ ፈጃችኋለሁ አላቸው። እስራኤላውያኑም ይህን ጭካኔውን ሲመለከቱ፣ በል እንግዳውስ ስለዚህ ደም እውነቱን እንነግረሃለን። አንድ በመልካም የሚያዘንና ከመጥፎም የሚከለክለን ሷሌሕ ነቢይ በመካከላችን ነበር። ስለ እናንተም መምጣት ያስጠነቅቀን ነበር። ነገር ግን አስተባበል ነው። በመጨረሻም ገደል ነው። ስሙም የሕያ ኢብን ዘከሪያ ይባላል ብለው እውነታዋን አወጡ። የጦር አዛዡም አሁን እውነቱን ተናግራችኋል፣ ለዚህ ነበር ጌታችሁ ሲበቀላቸው የነበረው በማለት ሽጁድ ያደረገ። ከዚያም የጦር አዛዡ ወደ ወታደሮቹ በመዞር ሁሉም ወታደር የኢየሩሳሌምን ምድር ለቆ ይውጣ፣ የኢየሩሳሌም መግቢያዎችም ሁሉም እንዲዘጉ በማለት አዘዘ። ሁሉም ወታደር ኢየሩሳሌምን ለቆ ከወጣ በኋላ አዛዡ ብቻውን እዚያ ተንተክታኪው ደም ዘንድ ቀረ። ከዚያም ደሙ አጠገብ ቁጭ ብሎ የሕያ ሆይ፣ ስላንተ ምን እንደተከሰተና ስላንተ ስንት ሕዝብ እንደገደልን አላህ ነው የሚያውቀው። እስራኤላውያንን አንድም ሳይቀር ስላንተ ጨፍጭፌ ከመጨረሴ በፊት የደምህን መንተክተክ አቁም ብሎ ንግግሩን ሳይጨርስ የህያ ደም ምን ተክተኩን አቆመ። የጦር አዛዡ ማንንም ላለመግደል ሰይፉን ወደ ማንገቻቸው መልሶ አስገባ። ከዚያም በአላህ አምላክነት አምኛለሁ ከሱ ሌላም ጌታ አለመኖሩንም መመሰክራለሁ ካለ በኋላ አንገቱን ቀና አድርጎ ኢስራኤላውያን ሆይ ንጉሥ ጁርደስ የእናንተ ደም የወታደሮቹን እግር እስኪያጥለቀልቅ ድረስ እገድላችኋለሁ ታዝዣለሁም፣ አለ። እኔ ደም የንጉሱን ትዕዛዝ መጣስ አልችልም። እኔ ደግሞ የንጉሱን ትዕዛዝ መጣስ አልችልም፣ እንዴት ይሻላል አላቸው። እስራኤላውያኑም የታዘዝከውን ፈጽም አሉት። ከዚያም ሁሉንም ሰብስቡ ከብቶቻችሁን፣ አህዮቻችሁን፣ ፈረሶቻችሁን፣ ግመሎቻችሁን ሰብስባችሁ አሁንኑ አምጡ አላቸው። ሁሉም እስራኤላውያን በቤቱ ያለውን እንስሳት ሰብስቦ መጣ። ከዚያም የጦር አዛዥም ንጉሥ ወዳረፉበት ቦታ የውሃ ቦይ አስቆፈረ። ልክ ቦዩ እንዴት ተጠናቀቀ። የእንስሳቶቹን አንገት በቦዩ ላይ በመቀንጠስ ደሞቻቸው በቦዩ እንዲሄዱ አደረገ። በመጨረሻም ቦዩ ውስጥ ያለውን ደም በፍጥነት እየነዳ እንዲወስደው በርካታ ውሃ ቀላቅሎ መጀመሪያ የገደላቸውንም አስክሬኖች ቦይ ውስጥ አስገብቶ ለቀቀው። ይህ በውሃ የተቀላቀለው ደምም የሙታኑን አስክሬን እየነዳ ንጉሱ ወዳረፈበት ቦታ ደርሶ ንጉሱ ይሄን በተመለከተ ጊዜ በቃ ተዋቸው የሚበቃኝን ያህል ተበቅያቸዋለሁኝ የሚል መልእክት ላከለት። ይህን ክስተት አስመልክቶ ነበር አላህም እነዚህን አንቀጾች በቁርአን ያሰፈረው። የአላህ ሰላም እና እዝነት ደግሞ በዘከሪያና በየህያ ላይ ይስፋል። ነብዩ ሙሐመድ ሶለላሁ አለይህ ወሰለም። የነብዩ ሙሐመድ ህይወት ታሪክ ክፍል አንድ። የነቢዩ የዘር አረጋቸው፣ አወላለዳቸው ና የልጅነት ዘመን። ሙሐመድ የአብደላህ ልጅ የአብደል ሙጣሊብ ልጅ የሀሽም ልጅ የመናፍ ልጅ የፈህር ወይም ቁረይሽ ልጅ የማሊክ ልጅ የነድር ልጅ የኪናነህ ልጅ የአድናን ልጅ የአላህ ነብይ እስማኤል ልጅ የአላህ ወዳጅ የኢብራሂም ልጅ። አላህ ከጥሩ ጎሳ መረጣቸው። የመሀይምነት ዘመን ቆሻሻ ወደ ዘር ግንዳቸው አልገባም። ሙስሊም እንደዘገቡት የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም እንዲህ ብለዋል፣ አላህ ከእስማኤል ልጆች ኪናናን፣ ከኪናና ልጆች ውስጥም ቁረይሽን፣ ከቁረይሽ ሀሺምን ከበኒ ሀሽም በኩል ደግሞ እኔን መርጧል። ሙስሊም ዘግበውታል። አወላለዳቸው የተወለዱት የዝሆን ዓመት አመልፊል በመባል የሚታወቀው ዘመን ነው። ይህም ዓመት አብርሃ ካዕባን ለማፍረስ የሞከረበት ዓመት ነበር። አላህም እጅግ በሚያስደንቅ ጥበብና ተአምር ሀሳቡን አምክኖታል። ይህ በቁርአን ታሪክ ተወስቷል። ነቢዩ ሙሐመድ ሰለላሁ አለይህ ወሰለም በዚሁ አመት በወረሃ ረቢአል አወል አስራአንደኛው ቀን በእለተ ሰኞ እንደተወለዱ ዘገባዎች ያመለክታሉ። አስገራሚ ጅምርና ግልጽ በረከት፣ አባት አልባ ሁነው ተወለዱ። እናታቸው እርሳቸውን የሁለት ወር እርጉዝ እያለች አባታቸው ሞቱ። አያታቸው አብዱልሙጣሊብም የማሳደግ ኃላፊነቱን ወሰዱ። በያኔዎቹ አረቦች ባህል መሰረትም ከበኒ ሳዕድ ጎሳ የሆነችና ሀሊመት ቢንት አቢ ዛይብ የምትባል እንስት ታሳድጋቸው ዘንድ ተሰጣት። የታሪክ ጸሐፊዎች እንደሚስማሙት ያኔ የበኒ ሳይድ ቀዩ በደረቅ የተመታበት አመት ነበር። የእንሰሳት ጋቶች ነጥፈዋል። አዘእርቱ ደርቀዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሀሊማ ቤት ካረፉበትና አጡቷን መጥባት ከጀመሩበት ቅጽበት አንስቶ ግን የሀሊማ ቤት በበረከት ተሞላ። ፍየሎቿ ጠግበውና ጋቶቻቸው በወተት ተሞልቶ ይመለሱ ጀመር። በበኒ ሳይድ መስክ ላይ እያሉ የተከሰተው የደረታቸው መቀደድ አላህ ለትልቅ ሀላፊነት እንደ መረጣቸው የሚጠቁም የነቢይነት ምልክት ነበር አነሴ ኢብን ማሊክ ረዲያላሁ አንህ ዋቢ በማድረግ ሙስሊም እንደዘገቡት የአላህ መልእክተኛ በልጅነታቸው ዘመን ከህጻናት ጋር በመጫወት ላይ እያሉ ጅብሪል አለይህ ሰላም መጣና ያዛቸው አጋደማቸውም ደረታቸውንም ሰነጠቀው ልቦናቸውንም አወጣ የረጋ ደም የሚመስል ነገርም ከውስጡ አስወገደ። ይህ የሰይጣን ድርሻ ነው አለም። በወርቅ ሳህን ውስጥ አድርጎም በዘምዘምም ውሃ አጠበው። ከዚያም እንደነበረ ጠገነው እና ወደ ቦታው መለሰው። ልጆቹም ወደ ሀሊማ ቤት እየሮጡ ሄደው ሙሐመድ ተገደለ በማለት ተናገሩ። ሲመጡ የነቢዩ صلى الله عليه وسلم ፊት ገርጥቱ አገኙት! አነስ የዚህን ክስተት ፋና ከነብዩ ደረት ላይ አይቻለው ሲሉ ተናግረዋል። ከልባቸው ውስጥ የረጋ ደም የሚመስል ነገር መወገዱ እርሳቸውን ከልጅነት አጓጉል ባህርያት አርቆ ቁም ነገረኛ፣ ጽኑ፣ ሚዛናዊና ውብ ባህሪያት የተላበሱ ለማድረግ ነው አላህ በጣም እንደሚጠብቃቸውና እንደሚንከባከባቸው ሰይጣንም እርሳቸውን የመተንኮል የመተናኮል አቅም እንዳይኖረው መደረጉን ለማመልከትም ጭምር ነው። ፈቅሁ ሲራ፣ ዶክተር ረመዷን አልቡጢ። ይህ ክስተት ሀሊማ ህፃኑን ወደ ቤተሰቦቹ እንድትመልስ ምክንያት ሆነ። የነብዩ ያኔ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እድሜ አምስት አመት ነበር። ስድስት አመት ሲሞላቸው እናታቸው አሚና ሞተች። አያታቸው ሊያሳድጓቸው ወሰዷቸው። ስምንት አመት ሲሞላቸው አያታቸው ሞቱ። የማሳደጉን ኃላፊነት አጎታቸው አቡጣሊብ ወሰዱ። የላቀ እጣ ፈንታ 12 አመት ሲሞላቸው አጎታቸው አቡጣሊብን ወደ ሻም ለንግድ እርሳቸውን አስከትለው ወጡ። ቅፋላቱ በስራህ በተባለ ቦታ ላይ ሲያርፉ ቡሃይራ የተባለን አንድ መነኩሴ ለመጎብኘት ጎራ አለ። ሰውየው የክርስትና ኃላፊነቱና መጽሐፍ አዋቂ ነው። ነቢዩን ሰለላሁ ዓለይህ ወሰለም በትኩረት አስተዋላቸው። በጥንቃቄ ያጠናቸው አናገራቸውም። ከዚያም ወደ አቡጣሊብ ጣሊብ በመዞር ይህ ልጅ ምንህ ነው አላቸው። ልጄ ነው አሉት። አቡ ጣሊብ በጣም ስለሚወዷቸው ልጅ በማለት ነበር የሚጠሯቸው። ቡሃይራም ልጅህ አይደለም፣ የዚህ ልጅ አባት በሕይወት ሊኖር አይችልም ሲል ተናገረ። አቡጣሊብ ጣሊብም የወንድሜ ልጅ ነው አሉ። አባቱ ምን ሆነ ሲል ጠየቃቸው። ተረግዞ ያለ ሞተ አሉ። እውነት ብለሃል። በአስቸኳይ ወደ ሀገሩ ይዘው ተመለስ። አይሁዶች እንዳያገኙት ተጠንቀቅ። በአላህ እምላለሁ ካገኙት ይተናኮሉታል። ለታላቅ ደረጃ የሚበቃ ልጅ ነው አላቸው። አቡ ጣሊብም ፈጥነው ወደ መካ መለሱት። እንጀራ ፍለጋ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለወጣትነት እድሜ ሲያደርሱ እንጀራ ፍለጋ መሮጥ ጀመሩ። ፍየል ጥበቃ የጥረታቸው መጀመሪያ ነበር። በኋላ ላይ ለመካ ሰዎች በቁራሪት መጠነ ትንሽ ክፍያ ፍየል እጠብቅ ነበር ሲል ተናግረዋል። አላህ ያደረገላቸው ጥበቃ ከወጣትነት አጓጉል ድርጊቶችና ጨዋታዎች ሁሉ አላህ ጠብቋቸዋል። ስለ ራሳቸው እንዲህ ሲሉ ተናግረዋል። በመሀይምነት ዘመን ወጣቶች ይፈጽሟቸው የነበሩ ድርጊቶች ለመፈጸም ያሰብኩት ሁለት ጊዜ ብቻ ነበረ። በዚህም ጊዜያት አላህ ያሰብኩትን እንዳላደርግ አቀበኝ። ከዚያ በኋላ በመልእክተኝነት እስኪልከኝ ድረስ በተመሳሳይ ድርጊት አስቤ አላውቅም። ይኸውም አንድ ቀን ለሊት በመካ ከፍታማ ቦታዎች ላይ ፍየል አብሮ ሚጠብቅ የነበረ ልጅ ፍየል ይንጠብቅልኝ ልክ እንደ ወጣቶች መካ ውስጥ ስጫወት ልደር አልኩት። ይሁን አለኝ። ወደ መካ ወረድኩ። እዚያ እንደ ደረስኩ ከአንድ ቤት ውስጥ ዘፈን ሰማሁ። ምንድን ነው በማለት ስጠይቅ የሰርግ ዘፈን እንደሆነ ተነገረኝ። ቁጭ ብዬ ማዳመጥ ስጀምር አላህ ጆሮዬን ደፈነው፣ ጥልቅ እንቅልፍም ወሰደኝ። ከእንቅልፍ ያነቃኝ የረፋዱ ፀሐይ ግለት ነበረ። ወደ ባልንጀራዬም ተመለስኩ። ስለ አዳሩ ጠየቀኝ፣ የሆነውን ነገርኩት። በሌላ ሌሊትም ተመሳሳይ ሙከራ አደረግኩ። ልክ የመጀመሪያው ሌሊት አይነት ሁኔታ አጋጠመኝ። ከዚያ በኋላ ያን አይነት ሀሳብ አስቤ አላውቅም። በአላህ ብቻ መመካት የፍጡራን ፈርጥ፣ ለየት ያለ የህይወት ጅማሬ አላህ ቀልባቸው ከርሱ ውጭ በሌላ አካል እንዳይንጠለጠል እንደፈለገ ያመለክታል። በአባት በእናት በአያት ወይም በአጎት በገንዘብ በስልጣን ወይም በሌላ ነገር እንዳይመኩ የፈለገ ይመስላል። ይህ ስሜት ለሙስሊም በአጠቃላይ እና ለዳኢ በተለይ ለሰብ እናው ስሬት እጅግ አስፈላጊ ነው። ከሚንከባከባቸው ክንድ ወይም ድሎት ከሚለግሳቸው ሰው ገንዘብ አርቆ አላህ ብቻ ሊጠብቃቸውና ሊንከባከበው በመሻት ይህን አደረገ። ይህ ሲሆን አባቴ በማለት ፈንታ አምላኬ ይላል። ነፍሳቸውን ወደ ገንዘብ ወይም ክብር፣ ወደ አያት ቅድማ አያቶች ንግስና ስልጣን ወደማይመለስ ስሜት አትዘንበልም። ሰዎችም የዱንያ ወይም ምድራዊ ክብር ከነቢይነት የተቀደሰ ደረጃ ጋር አይቀላቀልባቸውም። ይህም በመሆን መልእክተኛው ነቢይ ነኝ ያሉት አላማዊ ክብርና ጥቅም ለማግኘት ወይንም በዘመናችን አገላለጽ በሃይማኖት ለመነገድ ነው የሚባሉ ክሶች ሁሉ የሚቆሙበት መሰረት አጡ። አላማውያንና አምላክ ከየለሾች በቅን የዳዕዋ ሰዎች ላይ ይህን ክስ በየዘመናቱ ሲሰነዝሩት ይደመጣል። ጠቃሚ ትምህርቶች ገና በለጋ እድሜያቸው እንጀራ ፍለጋ ያሳዩት ትጋት ሶስት ጠቃሚ ትምህርቶችን አካቷል። አንደኛ አላህ ለነቢዩ ሙሐመድ ሰለላሁ ዓለይህ ወሰለም ያላበሳቸውን ውብ ባህሪና ረቂቅ ስሜት ያሳያል። አጎታቸው የተሟላ እንክብካቤ ያደርጉላቸው ነበር። ልክ እንደ አባት ያዝኑላቸውም ነበር። ይህም ሆኖ ግን መልእክተኛው ሰለላሁ አለይህ ወሰለም ሰርተው ማደር እንደሚችሉ ሲሰማቸው ወደ ስራ ተሰማሩ። የአጎታቸው የገንዘብ ቀዳዳዎች የአቅማቸውን ያህል ለመሸፈን ጥረት አደረጉ። ከስራቸው የሚያገኙት ገቢ ምንም ያህል አነስተኛ ቢሆንም እንኳ ኩሩ ስብእናቸው የአቅሙን ያህል ከመጣር የማይሰስተው ባህሪያቸው ወደ ስራ መራቸው። የአጎታቸው ውለታ ለመመለስና የተግባር ምስጋና ለማድረስ ይህን አደረጉ። ስለዚህ አንተም ልክ እንደርሳቸው ጥንቁቅና ኩሩ ሁን፣ ራስን በአንገት ተሸከም። ሁለተኛ አላህ ለባሪያው በምድር ላይ የሚወድለትን የህይወት አይነት የሚያብራራ አጋጣሚ ነው። ይኸውም አላህ ቢፈልግ ኑሮ ለነቢዩ ሰለላሁ ዐለይሂ ወሰለም ገና ከህይወታቸው መጀመሪያ ጀምሮ ኑሯቸውን ድሎታማ በማድረግ እንጀራ ፍለጋ ከመኳተን መታደግ ይችል ነበር፣ ግና ለሰው ልጅ መልካሙ ገንዘብ ለህብረተሰቡ በሚሰጠው አገልግሎት ወይም በጥረቱ የሚያገኘው መሆኑን ሳይሰራና ሳይለፋ ለሚኖርበት ማህበረሰብ ቅንጣት በጎ ነገር ሳያደርግ ስራ ፈቶና እጁን አጣጥፎ ተቀምጦ የሚያገኘውን ገንዘብ ደግሞ መጥፎ መሆኑን በጥበቡ ሊያስተምረን ስለ ከጀለ ነው። በመሆኑም ልክ እንደ ተወዳጁ ነቢይ ሰለላሁ ዐለይሂ ወሰለም ሀላል ስራዎችን ብቻ ሰርተ ገንዘብ ለማገኘት ጉጉና ትጉ ሁን። ሶስተኛ አዳዒ የኑሮ መሰረቱ ዳዕዋ ሲሆን ወይም በሰዎች ስጦታና መጽዋት ላይ ሲመሰረት ዳዋው ክብደትና ግምት ያጣል። ህዝቦች ሆይ በእርሱ ወይም በማዳረሴ ላይ ምንዳን አልጠይቃችሁም፣ ምንዳዬ በዚህ በፈጠረኝ ላይ እንጂ በሌላ ላይ አይደለም። አታውቁምን? ሱረቱል ሁድ ገጽ 11 ቁጥር 51። መልእክተኛው ሰለላሁ ዐለይሂ ወሰለም የሰዎች ውለታ በአንገታቸው ዙሪያ ተጠምጥሞ ሀቅን የሉኝታ ሳይዛቸው በድፍረት እንዲናገሩ የሚያደርጋቸው አንድም አጋጣሚ በነቢይነት ከመላካቸው በፊትም ሆነ በኋላ በህይወታቸው ውስጥ እንዲኖር አላህ አልፈቀደም። ስለዚህ ለራስህና ለዳእዋው ክብር ቀና ሆነ ቀና ሆን ለምትሰጠው የዳእዋ አገልግሎት ከሰዎች ምንዳም ሆነ ምስጋና አትሻ። የእስልምና ዳእዋ ልክ እንደ አንበሳ ኩሩና ቁጥብ፣ እንደ ደመና ውሃ ንጹህ መሆን መሆኑን እወቅ። ፍጹም ሰዋዊ ሰብዕና ነው። ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም እንደ ማንኛውም ሰው ሰዋዊ ባህሬን የተላበሱ ሰዋዊ ስሜቶችና ፍላጎቶች ያሏቸው መሆን ጥርጥር የለውም። በማንኛውም ወጣት ላይ የሚያስተውሉ ተፈጥራዊ ዝንባሌዎች ነበሩባቸውም ይህም እውነት ከሌሎች ሰዎች የተለያዩ እንዳይሆኑ ያመለክታል። ልክ እንደ ሌሎች ወጣቶች በጨዋታ የሚያሳልፉት ጊዜ ቢኖራቸው ይፈልጋሉ። ይህ ተፈጥሯዊ ስሜት መጥፎ አይደለም። ይሁንና አላህ ይህን ተከትሎ ከሚመጣና ከበጎ ስነ ምግባሮች ተምሳሌት የዘላ አለማዊ አምልኳዊ ሸሪአ መምህር ከመሆናቸው ጋር ከማይጣጣሙ አጓጉል አጋጣሚዎች ተጠበቃቸው የአፋጃጅር ጦርነትና የፋዱል ስምምነት ነቢዩ ሰለላሁ ዓለይህ ወሰለም እድሜያቸው 14 ሲሞላ ሀርበል ፈጃጅር በተባለው ጦርነት ላይ ተሳተፉ የኪናናህና የቁረይሽ ጎሳ በአንድ ወገን የቀይስ ጎሳ በሌላ ወገን ተሰልፈው ያደረጉት ጦርነት ነው ለአረቦች እጅግ አስፈሪ ጦርነት ነበር የተቀደሰችውን የመካን ከተማ ክብር የገረሰሰ ስለነበር እለቱ የውመል ፈጀጅር የአመጽ ቀን የተባለ። የአላህ መልእክተኛ ሰለላሁ አለይሂ ወሰለም እንዲህ ሲሉ ተናግረዋል። በዚህ ጦርነት ላይ ከአጎቶች ቀስት እየሰበሰብኩ አቀብል ነበር። እሺ አህባቢ ዝድረስ ይበቃኛል ማለት ነው። ኢንሻ አላህ ታሪካችን አሁንም ይቀጥላል። በሌላታ በክፍል አስራ አንድ እስከምንገናኝ ገና አሁኑ ላይ መልካም ቀን ከነምሽቱ ከነአዳሩ ተመኘውላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሜደጌ ክብሬናት ማረጌ ሚሽታ ንቺ ያላ